ፖሊሶቹ ወይዘሮ ባዩሽ እና አቶ በቃሉ ተገናኝተው ለረዥም ሰዓት ሲያወሩ ተመለከቱ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራቸው ዲ ቻናል ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ ሲሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ ሰብስክራይብ ለምታደርጉን ከልብ እናመሰግናለን። ኖላዊ ድራማ ክፍል መቶ አስራ ሁለትን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ምናሴ አቶ መስፍንን ቆይ ወይዘሮ ባዩሽ አንተን የምትፈልግህ ለምንድን ነው ብሎ ጠየቀው። አቶ መስፍንም ፈለገችኝ እንዴ አለ። ምናሴም አዎ፣ በባለፈው ማየ ሆስፒታል በሄደች ሰዓት ከአንቺ የምፈልገው ገንዘብ ብቻ ሳይሆን መስፍንንም ጭምር ነው ብላ እንደነገረቻት ነገረችኝ። ቆይ ለምንድን ነው የምትፈልግህ? አለው። አቶ መስፍንም ቆይ ይቺ ሴት ለምንድን ነው ከህይወት የማትወጣው በማለት አቶ መስፍን ተበሳጨ። ምናሴም ለምን እንደዛ እንዳለች አቶ መስፍንን በድጋሚ ጠየቀው። ለምናሴ ሁሉንም ነገር ነገረው። ወይዘሮ ባዩሽ እኔንና እናትህን ከማስተዋወቋ በፊት እንደምትወደኝና እኔና ሜላትን ካስተዋወቀችን በኋላ ደግሞ እኔ እሷን ትቼ ወደ ሜሉ እንደሆንኩኝ በዛም ደግሞ እኔ መበቀል እንደምትፈልግ ነግራኛለች ብሎ አቶ መስፍን ለምናሴ ሁሉንም ነገር ነገረው። እናት ይሄንን ታውቃለች ወይስ? ወይዘሮ ባዩሽ እኔንም እንደምትፈልግ ብቻ ነው የነገረቻት አለው። አይ ይሄንን ብቻ ነው የነገረቻት ለምን እንደሆነ ግን እማያልገባትም አለ። በቃ ይሄንን የነገርኩህን ነገር ለሷ እንዳትነግራት በማለት ለምናሴ ሁሉንም ነገር ነገረው። ምናሴ በጣም ገራ ተጋባ። ወይ ቆይ አክስቴ ምን አይነት ሴት ናት? ምናሴም እንደዚህማ ከሆነ መቼም ቢሆን እኛን ልትሆን አትችልም። ስለዚህ አሁንም የሆነ ነገር ማድረግ አይቀርም ማለት ነው አለምናሴ በውስጡ ስለዚህ ወይዘሮ ባዮሽን መከታተል ይኖርብኛል ማለት ነው ብሎ ወይዘሮ ባዩሽን መከታተል እንዳለበት ምናሴ አሰበ አሁን ላይ ወይዘሮ ባዩሽን ምናሴ በአንድ ፊት ወይዘሮ ሜላት በአንድ ፊት ሁሉም እየተከታተሏት ይገኛሉ በዛ ላይ ፖሊሶቹም ይከታተሏታል አሁን ላይ ሜሮን ግን ወይዘሮ ባዩሽ የምትላትን ለወይዘሮ ሜላት ወይዘሮ ሜላት የምትላትን ነገር ደግሞ ለወይዘሮ ባዩሽ እየተናገረች እርስ በርስ ታባላቸው ይዛለች ወይዘሮ ሜላት መታ ስለ ወይዘሮ ባዩሽ እንደጠየቀቻት ለወይዘሮ ባዩሽ ስትነግራት የእርሳሳተ መረጃ እንድትነግራት አደረገቻት ወይዘሮ ባዩሽም ከዚህ በኋላ መቼም ቢሆን እንደማትተዋት ና ጦርነቱ ገና ተጀመረ እንጂ እንዳላለቀ እና እሷን መከታተል እንድታቆም እና እንደምትከታተላት እንዳወቀች አስመስላ ለወይዘሮ ሜላት እንድትነግራት ለሜሮ ነገረቻት ሜሮንም ለወይዘሮ ሜላት ወይዘሮ ሜላት እንደምትከታተላት ወይዘሮ ባዩሽ እንዳወቀች እና ድጋሜ ስትከታተላት ብታያት ትልቅ ወጥመድ እንደምታዘጋጅላት ስታወራ እንደነበረ አስመስላ ሜሮን ለወይዘሮ ሜላት ነገረቻት። ወይዘሮ ሜላትም ወይዘሮ ባዮሽ አሁን በቀላሉ ቢሆን እንደማትተዋት እና በጣም አደገኛ ሴት እንደሆነች ተረዳች። አሁን ላይ ወይዘሮ ባዩሽ ይህን ማድረግ የፈለገችው ወይዘሮ ሜላት ወይዘሮ ባዩሽን ምን አይነት አደገኛ እና ክፉ ሴት እንደሆነች አውቃ እርሷን መከታተል እንድታቆም እና እንድትፈራ እያደረገቻት ነው። ወይዘሮ ሜላት ግን ወይዘሮ ባዩሽን በደካማ ጎኗ መጣል እያሰበች ነው። ወይዘሮ ሜላት ስለ ወይዘሮ ባዩሽ የምታውቀው ትልቅ ሚስጥር አለ። ያ ሚስጥር ወይዘሮ ባዩሽን እስከ መጨረሻው ድረስ እስር ቤት እንድትበሰብስ የሚያደርጋት ሚስጥር ነው። ነገር ግን ወይዘሮ ባዩሽ ይህን ነገር አላስተዋለችም። ማለትም በጣም ረጅም ዓመታት ስለሆነው ወይዘሮ ሜላት በዚህ ታጠምደኛለች ብላ በጭራሽ አላሰበችውም። ወይዘሮ ሜላት ግን አሁን ላይ ለወይዘሮ ባዮሽ የሚራራ ልብ የላትም። አሁን ላይ ወይዘሮ ባዮሽን በከባዱ መበቀል ትፈልጋለች። እንግዲህ ቀደም ባሉት ክፍሎች ላይ እንደተመለከትነው ወይዘሮ ሜላት ለወይዘሮ ባዩሽ በጣም ስታዝንላት እና ማንም ሰው እንደሌላት እና እስር ቤት መግባት እንደሌለባት በተደጋጋሚ ስትናገር ነበር። ነገር ግን አሁን ላይ የወይዘሮ ባዩሽን ድርቅና ስትመለከት ላደረገችው ለእያንዳንዱ ነገር ቅጣት እንደሚገባት እና የእጇን ማግኘት እንዳለባት ወይዘሮ ሜላት ታስባለች። ይህንን ነገር ደግሞ ለማድረግ ያሰበችው አሁን ላይ እንደምከታተላት ታወቀች። እንዳሰበችውም ትልቅ ወጥመድ ውስጥ ልትከታይ ትችላለች። ስለዚህ እኔ ምንም መልፋት ሳይጠበቅብኝ የቀድሞ ሚስጥሮቿን ዘክዝኬ በማውጣት እሷን በቀላት አለው? እያለች ወይዘሮ ሜላት እየዛተች ነው። አሁን ላይ ወይዘሮ ባዩሽ መውደቂዋ የደረሰ ይመስለኛል። ምክንያቱም እንኳን አይደለም ወይዘሮ ሜላት ላይ ፖሊሶቹ ላይ ራሱ እንዴት ስትመጻደቅ እና ምንም አይነት ወንጀል እንዳልሰራ ሰው ስትኩራራ ነበር። አሁን ላይ ግን ላደረገችው ለእያንዳንዱ ነገር ዋጋ የምትከፍልበት ጊዜ ነው። አሁን ላይ እናንተ በወይዘሮ ሜላት ቦታ ብትሆኑ ምን ነበር የምታደርጉት? በጣም የምትወዷት እና ጓደኛ ብላችሁ ለአመታት እንደ ጓደኛ ቅርባችሁ የያዛችኋት ሰው ደካማ ጎናችሁን እየተጠቀመ ስታጫወትባችሁ ብታገኙ ምን ታደርጉ ነበር? ለዚህች ሰው ቅጣቷ ምን ቢሆን ይገባታል ብላችሁ ታስባላችሁ? አሁን ላይ ሀና ለእዝራ ምንም አይነት ፍቅር እንደሌላት እያወቀች ነው። አሁን ሀና ከእዝራ ጋር አብራ ያለችው ቃል ስለገባችለት እና አባቷም ሲያሳድጋት ቃል መጠበቅ እንዳለባት አድርጎ እንዳሳድጋት ስለዚህ ቃሏን ማጠፍ እንደማትፈልግ ነው ስትናገር የነበረው። ለምን አሴ ቀደም ስትል ለምን አልነገርከኝም? ያ ሲሆን ለምን አሁን ላይ ነገርከኝ እያለች ነበረ ማለት ነው ለምን አሴም ስትነግረው አሴር ቀደም ብሎ ጠይቋት ቢሆን ሁለቴም እንደማታስብ እና በአንድ ጊዜ እሺ እንደምትለው እየተናገረች ነበር። ይህንንም ስታደርጊ ስትል የነበረው ምንድን ነው? ለአሴር ውለታ ስላለባት ከእሷ ጋር ብዙ ነገሮችን ስላሳለፈ እና ብዙ ዋጋዎችን ስለከፈለ ምናሴ በጣም ጥሩ ሰው ነው ብላ ስለምታስብ ነው ፍቅሩን ልትቀበለው የነበረው። አሁንም የእዝራን የተቀበለችው ሸሚዟት ነው እንጂ ወደው አይደለም። አሁን ላይ በዛ ላይ ቅዱስ የተናገራት ቃል በውስጧ እየመጣ ያቃጨለ ትልቅ ፈተና ሆኖባታል። ከእዝራ ራቂ ነበር ሲላት የነበረው። አሁን ላይ ሀና እንደዛ ድንጋይ ተሸክሞ ከእዝራ ራቂ ሲለኝ የነበረው ለምንድን ነው እያለች ብዙ እያሰበች ነው። እዝራ እንደሚታየው ጥሩ ሰው አይደለም፣ እንዲህ እያለች ብዙ እያሰበች ነው። በዛ ላይ ደግሞ የአሴር እንደዛ መሆን በጣም እያስጨነቃት ነው በእኔ ምክንያት በጣም እየተጎዳ ነው እያለች ሀና አሁን ላይ ትልቅ ውጥረት ውስጥ ገብታለች። ፂሆን ደግሞ ሰላም እና ሀና እንዲጣሉ እያደረገች ነው። ተምቾ አሁን ላይ እርግብን እየረሳና ስለ ድንብላል ደጋግሞ ማሰብ እየጀመረ ነው። ድንብላልም ተምቾን ወደዋለች። ተምቾ አሁን ላይ እርግብን ስለ መፈጠሯም ረስቷታል። አሁን ላይ ሀሳቡ ሁሉ ስለ ድንብላል ሆኗል። ድንብላል ከነ ወይዘሮ ሜላት ቤት ይዛ በምትወጣው እንጀራ በጣም ብዙ ወቀሳና ዘለፋ እየደረሰባት ነው። ወይዘሮ ሜላትን በተደጋጋሚ ቆይት ነው የምትሄጂው እንጀራ እያያዝሽ እያለሽ ብጠይቃትም ድንብላል ግን ፈጽሞ ለመናገር ፈቃደኛ አልነበረችም። ወይዘሮ ሜላትም ይሄን ነገርማ በደንብ ማወቅና ማጣራት አለብኝ የት እንደምትሄድ ተከታትዬ ላያት ይገባላለች። ወይዘሮ ሜላትም ከቤት የወጣች መስላ ከቤት ወጣች። ድን ብላልም የወይዘሮ ሜላትን ከቤት መውጣት ተመልክታ እንደ ለመደችው እንጀራዋን ቋጥራ ወደ ተምቾ ስትሄድ ወይዘሮ ሜላት ትከታተላታለች። በስተ መጨረሻ ድን ብላ ለተምቾ ያንን የያዘችውን ለተምቾ ስትሰጠው እና ከተምቾ ጋር ስትገናኝ ወይዘሮ ሜላት ታያየቻት። ወይዘሮ ሜላት በጣም ደነገጠች። ሁል ጊዜ የምትመጣው እዚህ ነው ማለት ነው። እሱ እኮ ጠፍተዋል ጠፍቷል እያለ ጓደኛውም እንደዛ ሲጨነቅ ነበር። ቆይ ለምን እንደዚህ መደበቁ አስፈለገ? ሄጄ ማ ላናገረው ይገባል ብላ ወይዘሮ ሜላት ወደነ ተምቾ እና ድን ብላል ቆሙበት ቦታ ላይ ሄደች። ተምቾ እና ድን ብላል ወይዘሮ ሜላትን ሲያት በጣም ደነገጡ። ወይዘሮ ሜላትን ምን አስደነገጣችሁ? በማለት ቆይ አንተ ጠፍተሃል ተብሎ ጓደኛህና ኮ የሀንዬ አባት በጣም ተጨንቀዋል። ቆይ እዚህ ምን እየሰራ ነው አለችው። ተምቾም ድንብላል ይዛት የመጣች ስለመሰለው ድንብላ ላይ ተናደደባት። ድንብላል ምንም እንደማታውቅ እና እኔ ተከታተያት ነው የመጣውት አለችው። ወይዘሮ ሜላት በጣም እየፈለግንህ ነበር እኮ አለችው። እንዴ እኔንም ደግሞ ሰው ይፈልገኛል እንዴ? ደግሞ እርሱ ለምንድን ነው እኔንም ይፈልጉኝ? አለ ተምቾ። ወይዘሮ ሜላትም ጓደኛውና እና ሀንዬ እንደዚሁም የሀንዬ አባት በጣም ተጨንቀው ስለነበረ እነሱን ላግዛቸው ብዬ እኔም እየፈለግኩ ነበር፣ ስትለው ተምቾም እኔንም ሰው ይፈልገኛል ማለት ነው አለ። ወይዘሮ ሜላትም አንተ ሰው አይደለህም እንዴ? እንዴት ነው ሰው የማይፈልግ አለችው። እኔ ሰውም የሚፈልገኛል መሰለኝ ነበር። ስለ እኔ የሚጨነቀው አሴር ብቻ ነው ብዬ ነበር፣ እሱም ደግሞ ስልክ ስደውሉለት ስልኩ አይሰራም። ስለአንተ የሚጨነቁ በጣም ብዙ ሰዎች አሉ። አሁን ተነስ እንሂድ ወደ ቤት አለችው። አረ እኔ አልሄድም አለ። ወይዘሮ ሜላት እና ድንብላልም ተምቾን እንደምንም አግባብተው ወደነ ወይዘሮ ሜላት ቤት ይዘው ይሄዳሉ። ወይዘሮ ሜላትም እሃንዬ ጋር ደውላ አሴርን እና አባቷን እንዲመጡ ነገረቻት። ወይዘሮ ባዩሽን ፖሊሶቹ ሊከታተሏት ከአቶ በቃሉ ጋር ስትገናኝ ተመለከቷት። ከአቶ በቃሉ ጋር ተገናኝተው ለረዥም ሰዓት ሲያወሩ ፖሊሶቹ እያዩቸው ነበር። አሁን ላይ ፖሊሶቹ አቶ በቃሉና ወይዘሮ ባዮች ትልቅ ግንኙነት እንዳላቸው እና ለዚህ ሁሉ ነገር የአቶ በቃሉም እጅ እንዳለበት ፖሊሶቹ በደንብ እርግጠኛ መሆን ችለዋል። ውድ ቻናል ቤተሰቦች አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ በቀጣይ ፓርት ውስጥ ከምንገናኝ ሁላችሁ መልካም ቆይታ